መልሰው ወንድሜ ወንድሜ ወንድሜ ቴዲ መጥቷልና ተቀበለው ታውቅበት የለህ እንግዳ መቀበል በል አረፍ በል በለው ለኛስ አታስቡም እንዴ ብቻችን አትተውን እንጂ እዘኑልን ጠባቂ ወንድም አታሳጡን ረ እግዚኦ በምን አንጀታችን እንቻለው? እረ ሆዴ አታስብሰኝ እንጂ ብቻችንን አታስቀረን። ከሞቱ አማማቱ ይሉታል ይሄ ነው። እና ወንድማችን ቴዲ ራያ እንግዲህ በፌስቡክ፣ በተለያየ ሶሻል ሚዲያ እንደሞተ ብቻ እየተነገረ ነበርና በምንድን ነው የሞተ? እንዴት ነው የሞተው? ምንም ግልጽ የሆነ ነገር የለም። ብሬክስ ምንም ግልጽ ያደረገው ነገር የለም። መሲም ምንም ግልጽ የተናገሩት ነገር አልነበረም። አሁን ከመስ አመሻሽ ላይ መናገር ሁላ አቅቶኛል። የምር አመሻሽ ላይ ወደ ቲክቶክ ዘው ብዬ ገባለው። ስለ እሱ አሟሟት ሲናገሩ ሰምቼ በጣም ነው ልቤን የሰበረው፣ በሰው እንደሞተ ሰዎች ህይወቱን እንደቀጠፉት አገራችን ላይ ፀሐይ በቃን፣ በሰው ሀገርን መተን ይሄን ድርጊት ምናደርግ ሰዎች ረተው፣ በእናታችሁ ለምስኪን ለምስኪን ለዛች ከርታታ እናት ምሳዋን ሳትበላ ቁርሳን እያለፈች አንጀታና ስራ ላሳደገች እናት ስትሉ ባካችሁን ባካችሁን፣ እንደው በዘር በሃይማኖት በሰው ሀገር ላይ እንደዚህ የምትወጋጉ የምትገዳደሉ እንደው እንደው ሌላ ሲቅር እንደው ለእናት አታስቡ። የእናት እናት ኢትዮጵያ ላይ በምን አንጀቷ ነው የምትችለው? ልጅሽ በሰው ነው የሞተው እ እኔ እኔ ጠርጥሬ ያለው በነገራችሁ ላይ ማለት ነው። ለምንድነው አማማቱን ግልጽ ያላደረጉ? እኔ መጀመሪያ ቪዲዮ ስሰራ አላመንኩም ነበረ። የምሬ ነው ምላችሁ። ውሸትም ነው እውነትም ነው። እንዴት ነው ማለት በቃ እንዴት እንመን የሚል ነገር ነው በቃ እና መሲህ እንደውም ይሄን ነው ሁለተኛ ላይ በቃ ወንድሜ ወንድሟ የመሲህ ሞቶ እንደነበረ ታውቃላችሁ። በሰው ያው የሷም ወንድም እንደዚህ ልክ ሰው ነው ያጠፋው በጦርነት ሞቶ ነበርና ወንድሜ ተቀበለው ቴዲ እየመጣ ነው። በቃ አንተ እንግዳ መቀበል ታቅበት የለ ኖር ብለ ተቀበሎ ስትል በቃ በቆምኩበት ነው እኔ። ወይስ ዘመዱ ነው ወይስ ማን የሞተው ምንድን ነው ምናምን እንዲ። ዩቲዩብ ቻናሉ ላይ ስገባ ከሶስት ቀን በፊት ኮሚኒቲ ላይ ፖስት አድርጎ ነበረ። ከስምንት ቀን በፊት ከሳምንት በፊት ፕራንክ ምናምን ሲያደርግ ነበር። ምንድን ነው በምንድን ነው እያልኩኝ እውነት ሞቶ ነው እያልኩ፣ ግራ ተጋብቼ ነበር ያለውኝ። ግን አሁን እውነቱ መሞቱን አመንኩኝ። የሞተውም በሰው እጅ እንደሆነ እየተነገረ ነው። ያው ሪያድ ላይ ብዙዎች ታውቃላችሁ፣ ይሄ ምንድነው ፍመጠጥ መጠጥ አስካሪ ነገር ያው ይሰራሉ። በዛ ምክንያት ምናምን ከሰው ጋር ተጣልቶ ሰዎች ህይወቱን እንደቀጠፉት እየተናገሩ ነው ያሉት እና ሌላ ህይወ ምን እንደሚባል እኔ እንጃ። የኛ እኔ ብቻ ነኝ ማለት በቃ እኔ ግራ ገብቶኛል። ሶሻል ሚዲያ ላይ የምረኝ ነው ምላችሁ እስቲ አስረዱኝ። ወላሂ ሁል በቃ እኛ ጆሮአችን አይናችን ጥሩ ነገር አትዩ ተብለን እንደተባልን ነገር በቃ ሶሻል ሚዲያ ላይ ሁሌ የምናየው ነገር ልብን የሚሰብር ልብን የሚያሳዝን በቃ አንገት የሚያስደፋ ነገር ኢትዮጵያ ላይ ብቻ ነው ወይስ? ይሄ በየቀኑ ሞት፣ በየቀኑ ደስታ ነገር አትዩ የተባል ነው እኛ ኢትዮጵያውያን ብቻ ነን ወይስ ሌላም አለም እንደዚህ አይነት ነገር አለ? የምሬ ነው ሙላችሁ። እውነት ደግሞ በተለይ በቃ ሰው ልጅ እኮ ታሙ ታሞስ አስታመሞት የሆነ አርጅቶ መሞት ታሞ መሞት፣ ለካ የሰው ልጅ አርጅቶ እና ታሞ መሞት ቀረ በዚህን ዘመን ማለት ነው። እንደዚህ በመኪና አደጋ በሰው እኛ ኢትዮጵያ ማነው የረገመን? ወይን ያው ሁሉ መንከራተት። ለዚህ ነው ስደት ላይ ተይዞ ገብቶ እስር ቤት ማቆ ተመልሶ ኢትዮጵያ ገብቶ ተመልሶ በሳውዲ አረቢያ በእግር መጥቶ ገና እንኳን አመት አላስቆጠረም፣ እንደዚህ ህይወቱን ትነጥቃላችሁ። ምን አለ እንደው መጣላት የሆነ ክፉ ነገር ስታስቡ ለዚች ለዛች ለከርታታ ለምስኪን እናት ብታስቡ ለምንድን ነው? ለምን ለምን በዘር በሃይማኖት በሰው ሀገር ላይ ሀገራችን፣ አይ አልበቃ ሲል ሰው ሀገር ላይ መጥታችሁ። እውነት በጣም ነው ያሳዘኝ፣ ልቤን ነው የነካኝ። ምን እንደምል አላቅም። ማለት ሰው ታሞ መሞት ጌጥ ነው። በቃ ይሄ አላህ ቀድር ነው፣ ይሄም ነው ግን፣ በቃ ሰው በዚህ ትሞታለህ ትሞቻለች ተብሎ የተጻፈለት ነው ግን እኛ ሰው ነን አይደል? በቃ ይሄ ሰው ሞቶ ታሙ ሲሞት እና በሰው እጅ ሲጠፋ በጣም ነው የሚያመው። ወላሂ በጣም ነው የሚያመው። አላህ ያጽናችሁ እኔ ምንም አይደለም ወላሂ። በጣም ነው አይ ያረቢ፣ ያረቢ ምን ሆኖ ተንከራተቱ በስደት ተንከራተቱ በሀገራችን ተንከራተቱ ብለህ ፈረድክብን ያረቢ። ኡፍ አንደ ለኢትዮጵያ ሕዝብ ሁሉ ነስሩን አምጣልን። ለተቸገሩ ለተሰቃዩ በየዓለም ላይ በግፍ ለሚሞቱ በግፍ ለሚገደሉ ንጹሃን ሁሉ አንተ ነስሩን ቅርብ አድርግልን ያ ረብ ለዓለሚን። በጣም ነው የሚያሳዝነው። ተንከራታችሁ ተንከራታችሁ የልፋታችሁን ውጤት ሳታዩ እንደዚህ ስትሆኑ አላህ ዜዶም ያጽናት እኔ ምን እንደምንላቅም የሞተው ሞተዋል ግን ሚስቱ በምንድን ነው የምትችለው በምና በምናቅሟ ነው በስደት ላይ ሀዘንን ምትዝ ይህን ሀዘን ምትቋቋመው በጣም ከባድ ነው በጣም ከባድ ነው ብሬክስ መሲ በእውነት ማመን ነው ያቀታቸው በጣም አሰላሙ አለይኩም ወረህመቱላሂ ወበረካቱ እንደውም ክርስቲያን ጎኖቼ ዛሬ በጣም በጣም የሚያሳዝን ዜና ነው የሰማነው እንዴት ናችሁ ደህና ናችሁ በያላችሁበት በጣም በጣም የሚያሳዝን ልብ ሚነካ አውቃለሁ የሆነ ምንድን ነው ሞት ብርቅ ነው ልትሉ ትችላላችሁ በየጦርነቱ በየምኑ እየሞቱ እያለቁ ነው ልትሉ ትችላላችሁ ግን እኛ ውስጣችንን የነካው እንዴት ነው? በቃ እስከ መቼ? በባህር ስንመጣ ስንት ህዝብ ስንት ስንት ህዝብ ነው የሞተው? አሁንም እንደዚህ በስደት ስንት ህዝብ ስንት ህዝብ እያለቀ ነው? ስደት እንደው ሳውዲ አረቢያ ስንቷን ቀጠፈች? ስንቷን አበባ ነው የቀጠፈችው? ስንቱን ወጣቱን ጨረሰች። በባህር ግማሹ እዚ እዚህ ልክ ኢትዮጵያ ላይ ያልጠገቡት በዘርና በሃይማኖት በምን በብሄር በምን ያልጠገቡት እዚህ መጥቶ ስንቱን ግማሹ ሊያመልጥ ስል የጥይት እራት እየሆነ የቢላ እራት እየሆነ አያሳዝንም? ይሄ ነው የሚያሳዝነው ነው ይሄ ነው የሚያሳዝነው። እኛ ኮ መልካም ዜና አትስሙ ተብለናል አይደል? ወይኔ እናት፣ አይ ከርታታ እናት። ያ ረቢ እንደው በስደት ላይ ምነይ የማትንካኝ እንደው በሰላም ወደ ሀገር የመልሰኝ አላህ በሰላም ወደ ሀገራችሁ ይመልሳችሁ። ከእንደዚህ አይነት ከክፉ አደጋ ከመጥፎ አደጋ ወቶ ከመቅረት ያረቢ፣ ጠዋት ታይታችኋል፣ ማታ የላችሁም ከመባለት አላህ ይጠብቃችሁ። ታማችሁ መሞት መሞትን የመሰለ ነገር የለም በዚህ ዱኒያ። ወላሂ ታማችሁ ነው። እክሌ እኮ ታሞ ሞተ ማለት በአሁን ሰዓት ብርቅ እየሆነ ነው። እክሌ እኮ አርጅቶ ሞተ ማለት ብርቅ እየሆነ ነው። ብስሚላህ አለቅን እኮ